ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 15 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋብሃ ምስራቅ አማራ ቀጠና ከትናንት በቀጠለው ዘመቻ እጅግ አስደናቂ ድል መጎናጸፉ ተሰምቷል። ዝርዝር መረጃውን ሰሙታላችሁ። የብልጽግናው አገዛዝ የመብት ጥያቄ ያነሱበት የጤና ባለሙያዎችን የሙያ ፍቃድ አላደሳችሁም በሚል ሊያሰናብት መሆኑ ታውቋል። ግብጽ የኬንያው ፕሬዚዳንት ዊሊያም ሩቶ በህዳሴ ግድብ ምርቃት ላይ በመገኘታቸው ቁጣዋን ገልጻለች። ቀይ ባህርን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 አፋባሀ ምስራቅ አማራ ቀጠና ከትናንት በቀጠለው ዘመቻ እጅግ አስደናቂ ድል መጎናጸፉ ተሰማ ትናንት መስከረም 14 2018 ዓ ም ዓለምን ያነጋገረ ና በአገዛዙ ጦር ላይ ከፍተኛ ኪሳራ ያደረሰው የፋኖ ጦር አስደናቂ ኦፕሬሽን ዛሬም ቀጥሎ መዋሉን ሮሃ ከአፋባሀ ያሰባሰበችው መረጃ ያመለክታል ሁለተኛ ቀን ዘመቻ አርበኛ አደማሊ ወይም አባናደው በታላቅ ድል ታጅቦ እንደቀጠለ ነው ሲልም አፋባሀ ምስራቅ አማራ ቀጠና ሚኒሊክ እዝ የዛሬ ሐሙስ መስከረም 15 2018 ዓ ማለት የድል ውሎን አጋርቶናል። ዛሬ በቀጠለው ተጋድሎም አገዛዙ ለሁለት ዓመት የሰሜን ወሎ ዞን የጦር ማዘዣ ጣቢያ አድርጎት የነበረው የግዳን ወረዳ ሙጃ ከተማ በርካታ ምሽጎችን በመስበር በሚኒሊክ እዝ ሰራዊት በቁጥጥር ስር መዋል ተችሏል። በዘመቻ አርበኛ አደማሊ ወይም አባናደው ከትናንት እስከ ዛሬ ዘመቻዎችን በርካታ አካባቢዎች ካገዛዙ ጦር ነጻ ወጥተዋል። በሰሜን ወሎ ዞን ግዳን ወረዳ ዋና መቀመጫ የሆነችው ሙጃ ከተማን ጨምሮ ሙሉ ለሙሉ ወረዳው በፋኖ ቁጥጥር ስር የገባ ሲሆን በዚያው በሰሜን ወሎ ዞን ጋዞ ወረዳ መቀመጫ የሆነችው አስታይሽን ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። በዚያው በሰሜን ወሎ ዞን ራስ አንጎት ወረዳ መቀመጫ የሆነችውን አሁን ተገኝ ከተማን ጨምሮ ሙሉ በሙሉ በፋኖ ቁጥጥር ስር የገባ ሲሆን በተመሳሳይ ሰሜን ወሎ ዞን ላስታ ወረዳ ብልባላ ከተማን ጨምሮ ከሹምሻ ቀበሌ ውጪ አካባቢው በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ጉባላፍቶ ወረዳ ከወልዲያ ከተማ ውጪ ያለው ሙሉ በሙሉ በፋኖ ቁጥጥር ስር የገባም ሲሆን ሰሜን ወሎ ዞን ዳውንት ወረዳ ዋና መቀመጫ የሆነችው ኩርባ ከተማን ጨምሮ ወረዳውን ሙሉ በሙሉ ከአገዛዙ ቡድን ነጻ መውጣቱን እዙ አስታውቋል። በሰሜን ወሎ ዞን ዋድላ ወረዳ ከኮን ከተማ ውጭ ያለው ሙሉ ለሙሉ በፋኖ ቁጥጥር ስር የገባም ሲሆን፣ መቄት ወረዳ ከፍላቂትና ከገራገራ ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር መግባታቸው ተመላክቷል። ውጊያውና ትንቅንቁ ይህ ዜና እስከሚጠናከርበት ሰዓት ድረስ እንደቀጠለ ሲሆን ለመረጃው ብዛት የተነሳ ቁጥር ለመመዝገብ አስቸጋሪ መሆኑን ይህም እየተሰባሰበ እንደሆነ ዝርዝር የቁጥር መረጃዎችን ይዘን የምንመለስ ይሆናል አፋ ባሀ ምስራቅ አማራ ቀጠና ሚኒልክ እዝ አሳውቋል። የብልጽግናው አገዛዝ የመብት ጥያቄ ያነሱበት የጤና ባለሙያዎችን የሙያ ፍቃድ አላደሳችሁም በሚል ሊያሰናብት መሆኑ ታወቀ። የጤና ባለሙያዎች የሙያ ፍቃድን በሚመለከት በጤና ሚኒስቴር ሚኒስትር ደኤታ ፍሬ ህይወት አበበ ተፈርሞ በነሐሴ 30 2017 ዓ ም ለሁሉም ክፍሎች የተላከው ደብዳቤ ሁሉም ለሁሉም ክልሎች የተላከው ደብዳቤ ሁሉም ክልሎች እስከ መስከረም 30 2018 ዓ ም ድረስ የሙያ ፍቃድ ይዞ ያልተገኘን የህክምና ባለያ የህክምና ባለሙያ እንዲያባሩ ተጠሩ። በመመሪያው መሰረት የጤና አገልግሎት የሚሰጡ ሁሉም ባለሙያዎች የታደሰ የሙያ ፍቃድ እንዲኖራቸው ይጠበቃል፣ ያለው የጤና ሚኒስቴር ይህንን ተከታትሎ ማስፈጸም በጤና ሚኒስቴር የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ መሆኑን ይገለጻል። የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ መሆኑን ይገልጻል። በ2017 በጀት ዓመት የጤና ሚኒስቴር ባካሄደው የዳሰሳ ጥናት መሰረት የሙያ ፍቃድ ሳይኖራቸው እንዲሁም የአገልግሎት ጊዜው ባለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ ባለሙያ ችን መኖራቸውን አረጋግጫለሁ ይላል። በዚህም መሰረት ሁሉም የጤና ባለሙያዎች በሙያቸው ለመስራት የታደሰ የሙያ ፍቃድ መያዝ እንዳለባቸው እና ይህም እስከ መስከረም 30 እንዲጠናቀቅ ሲል ያዛል። ከመስከረም 30 2018 ዓ ምት በኋላ ግን ኖ ላይሰንስ ኖ ፕራክቲስ በሚል መሪ ቃል የሙያ ፍቃድ የሌላቸው ባለሙያዎች በሙያቸው መስራት እንደማይችሉ አሳውቋል። ይህ የጤና ሚኒስትር የጤና ሚኒስትር ውሳኔ በባለፈው ንቅናቄ የተበሳጨባቸውን እና ቂም የቋጠረባቸውን ባለሙያዎች ፍቃድ በመከልከል እና መሰል ምክንያቶችን በመደርደር ከስራ ለማ ሰናበት ያሰበ ነው ይላሉ አስተያየት ሰጫዎች። ጥያቄያቸውን እንዲመልስ የሁለት ወር ጊዜ ለሰጡት የጤና ባለሙያዎችም የውሳኔ ራሱን የቻለ የአደገኛ አካሄድ ጥቆማ መሆኑን አክለዋል። ግብጽ የኬንያው ፕሬዚዳንት ዊልያም ሩቶ በህዳሴ ግድብ ምርቃት ላይ በመገኘታቸው ቁጣውን ገለጸ። የኬንያው ፕሬዚዳንት ዊልያም ሩቶ በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ላይ በመገኘታቸው ግብጽ ቅር እንደተሰኘች በኬንያ የግብጽ አምባሳደር የሆኑት አተም ዩስሪ ሆስኒ ለሀገሪቱ ፓርላማ አፈ ጉባኤ ገልጸዋል። አምባሳደሩን ተቀብለው ያነጋገሩት የኬንያ ፓርላማ አፈ ጉባኤ ሞሰስ ወተንጉላ በበኩላቸው ግብጽ ከናይሉ ሃ ጋር የተያያዘ ያላትን ማንኛውንም ስጋት በተመለከተ ኢትዮጵያ ላይ ብቻ ከማተኮር ይልቅ ከሁሉም የተፋሰሱ ሀገራት ጋር እንድትመካከር ጠይቀዋል። የኬንያ መገናኛ ብዙሃን ዘገባ እንደሚያመለክተው አምባሳደር ሆስኒ ረቡ መስከረም 14 2018 ዓ.ም በተገናኙበት ወቅት በዝርዝር ከተነሱ ጉዳዮች አንዱ በካይሮና በአዲስ አበባ መካከል የአለመግባባት ምንጭ የሆነው የናይል ውሃ ጉዳይ ነው። የግብጹ አምባሳደር ኢትዮጵያ ከሁለት ሳምንት በፊት ባስመረቀችው ግዙፉ የህዳሴ ግድብ ላይ ያላትን ቅሬታ አስረድተዋል። አምባሳደር ሆስኒ የህዳሴ ግድብ ግንባታ ዓለም አቀፍ ህግ የተቃረነና የተቋቋሙ የህግ ማዕቀፍን የማያከብር እንደሆነ ለመናገራቸውን የኬንያው ደስታር ጋዜጣ ዘግበዋል። አምባሳደሩ አክለውም የሀገራቸው ያላትን መብት የሚያስጠብቅና የናይል ውሀ ፍትሀዊ ተጠቃሚነት የሚያረጋግጥ አሳሪ ስምምነት እንዲፈረም ከአስር አመት በላይ ለሚሆን ጊዜ ስትጥር እንደነበር ገልጸዋል ተብሏል። የግብፁ ልዑክ ለምሳሌ በፕሬዝዳንት ዶናልድ ትራምፕ የመጀመሪያ የስልጣን ዘመን ከረጅም ድርድር በኋላ በዋሽንግተን ስምምነት ለመፈራረም ዝግጁ ነበረን። በመጨረሻ ጊዜ ግን ኢትዮጵያ ልትገኛ አልቻለችም። በቀላሉ የግድቡን ግንባታ ለማጠናቀቅ ጊዜ እየገዙ ነበር ሲሉም ኢትዮጵያ ኢትዮጵያውያን ከሰዋል። ኢትዮጵያን ከሰዋል። ግብጽ ከሁሉም የናይል ተፋሰስ ሀገራት የኤሌክትሪክ ኃይል በማመንጨት በውሃው ለመጠቀም ያላቸውን መብት እንደምታከብር መናገራቸውም ተዘግበዋል። ይሁን እንጂ ኬንያ በህዳሴ ግድብ ምርቃት ላይ በመሳተፏ ግብጽ ቅር መሰኘቷን አምባሳደር ሁስኒ ገልጸዋል። የፕሬዚዳንት ዶናልድ ትራምፕ አማካሪ ከኤርትራ ውጭ ጉዳይ ሚኒስትር ጋር ለመወያየት ማቀዳቸው ተገለጸ። አፍሪካን ኮንፊደንሻል ዛሬ ባቀረበው ዘገባ እንዳስታወቀው የፕሬዚዳንት ትራምፕ የአፍሪካና የመካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ቡሉስ ከኤርትራ ውጭ ጉዳይ ሚኒስትር አቶ ኡስማን ሳላ ጋር ለመነጋገር ማቀዳቸው ተሰምተዋል። አቶ ኡስማን በተመድ ጠቅላላ ጉባኤ ላይ ለመገኘት በኒውዮርክ የሚገኙ ሲሆን ንግግሩን ለማድረግ የታቀደው በዚያው መሆኑን ዘገባው አስታውቋል። የትራምፕ አማካሪው ማሳድ ቡሉስ ባለፈው ሳምንት በአዲስ አበባ ቆይታ አድርገው ከአብይና ከአፍሪካ ህብረት አመራሮች ጋር መነጋገራቸው ይታወሳል። ከአብይ ጋር በነበራቸው ውይይት ወቅትም በቀጠናው ከባድ ጦርነት ለመቀስቀስ የሚያደርጉትን ዘመቻ እንዲያቆሙ እንዳሳሰቧቸው ተነግሮ ነበር። በኒውዮርክ በትላንትናው ዕለት ከሶማሊያ ፕሬዚዳንት ሀሰን ሼክ መሐመድ ጋር ውይይት ያደረጉት ብሉስ ከኤርትራ ውጭ ጉዳይ ሚኒስትር ጋር መቼ ለመነጋገር እንዳቀዱ ግን በግልጽ አልተነገረም። በኒውዮርክ እየተካሄደ በሚገኘው ሰማኒያኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ አፍሪካውያን መሪዎች የአፍሪካና የአለም የሚያቀፉን ማህበረሰብ በተለይም የተባበሩት መንግስታት ድርጅትን ግንኙነት በተመለከተ ጠንካራ መልእክት ያላቸው ንግግሮችን ማሰማታቸው ይታውቋል። በዚህ ረገድ በቀዳሚነት የተጠቀሱት የጎረቤት አገር ኬንያ ፕሬዚዳንት ዊሊያም ሳሞይ ሩቶ ሲሆኑ አፍሪካ በተባበሩት መንግስታት ድርጅት ሊኖራት የሚገባውን ተገቢ ውክልናና ጥቅም በተመለከተ እጅግ ጠንካራ የሚባል መልእክት አስተላልፈዋል። ፕሬዚዳንቱ ይህንን በተመለከተ በሰማንያኛው የተመድ ጠቅላላ ጉባኤ ላይ ባደረጉት ንግግር ሀምሳ አራት ሀገራት ያላት አፍሪካ በጸጥታው ምክር ቤቱ ውስጥ ቋሚ ውክልና ሳታገኝና ወሳኙ ቦታ ላይ ድምጽ እንዳይኖራት ተደርጋ እንድትቀጥል በተፈቀደበት ሁኔታ የተባበሩት መንግስታት ራሱን የተባበሩት ብሎ ሊጠራ የሚችልበት አግባብ የለውም ብለዋል። ሆኖም አብይ አህመድ በዚህ የተባበሩት መንግስታት ጠቅላላ ጉባኤ ላይ ለመታደም አንድም ቀን ወደ ኒውዮርክ አቅንተው አቁም። መሪዎች የሀገራቸውንና የቀጠናቸውን ጥቅም ለማስጠበቅ በሚፋለሙበት በዚህ የኒውዮርክ መድረክ አብይ አህመድ አንድም ቀን ደፍረው ተገኝተው አለማወቃቸው እያነጋገረ ነው። ይህም ከአቅም ማነስ የመጣ ፍራቻ ነው በሚል ይተቻሉ። አስተያየት ሰ

ቀይ ባህርን እያመሱ የሚገኙት የየመኑ ሁቲዎች ወደ እስራኤል ጥቃት ፈጽመው ጉዳት አደረሱ። የእስራኤል ጦር ከየመን የተነሳ ድሮን ወደ ሀገሪቱ መተኮሱን ከገለጸ በኋላ በደቡብ እስራኤል በደረሰ ጥቃት ቢያንስ ሀያ ሰዎች መቁሰላቸውን የነፍስ አድን ሰራተኞች ተናግረዋል ሲል ቢቢሲ ዘግበዋል። የተተኮሰውን ድሮን ለማክሸፍ ተሞክሮ እንደነበር የገለጸው የእስራኤል መከላከያ ሰራዊት ነገር ግን በቀይ ባህር ዳርቻ ላይ በምትገኘው የመዝናኛ ከተማ ኢላት ላይ ጥቃት ማድረሱን አስታውቋል። ማገን ዴቪድ አዶም የተባለው የአስቸኳይ ሕክምና አገልግሎት ተቋም መረጃ እንደ ሚያመለክተው፣ ከባድ የአካል ጉዳት የደረሰባቸውን ሁለት ወንዶች ጨምሮ ሀያ ሰዎች ወደ ሆት ሆስፒታል ተወስደዋል። የኢራን ወዳጅ የሆነውና ቀይ ባህርን በስፋት ተቆጣጥሯል የሚባለው የየመኑ ሁቲ ለደረሰው ጥቃት ኃላፊነት እንደሚወስድ አስታውቋል። የመንን እያስተዳደረ የሚገኘው የታጣቂ ቡድን ቃል አቀባይ የሀያ ሳሪያ ስኬታማ በሆነ ዘመቻ የጠላት እስራኤል ኢላማዎች ላይ ሁለት ድሮኖች መተኮሳቸውን ተናግሯል። የእስራኤል የቴሌቪዥን ጣቢያ በቀጥታ ስርጭት ባስተላለፈው ምስል የድሮን ጥቃቱንና ጥቃቱ የተፈጸመበት ስፍራ ጭስ ሲወጣ አሳይቷል። ማህበራዊ ሚዲያ ላይ እየተለቀቀና ቢቢሲ ትክክለኛነቱን አረጋግጫዋለው ያለው ሌላ ምስል ደግሞ አንድ ወደ ታች እየተምዘገዘገ የነበረ ድሮንን ያሳያል። የእስራኤል መከላከያ ሰራዊት ባወጣው መግለጫ የሰራዊቱ ወታደሮችና ፖሊስ የደረሳቸውን የሰው አልባ አውሮፕላን ጥቃት ሪፖርት ተከትሎ ወደ ኢላት ተሰማርተዋል ብለዋል። ወታደሮችና የፖሊስ አባላት ነዋሪዎች አካባቢውን ለቀው እንዲወጡ እያገዙ መሆኑን እንዲሁም የተጎዱ ሰዎችን ለማንሳት ሄሊኮፕተር መላኩን አስታውቋል ሲል ዘገባው አክሏል። የእስራኤል መከላከያ ሚኒስቴር እስራኤል ካት በኢላት አልባ አውሮፕላን ጥቃት የተጎዱ ሰዎች ፈጽሞ እንዲድኑ እመኛለሁ ብለዋል። እስራኤልን የጎዳ የትኛውም አካል ሰባት እጥፍ ይጎዳል ሲሉም ሚኒስትሩ ዝተዋል። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተሏቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።